አሁን ላይ እንደውም ባላንጣነት የሚለው ስያሜ መሄድ ይችላል ወይ ከሊቨርፑልና ከማንቸስተር ዩናይትድ ጋር አይመስለኝም። ምክንያቱም ሊቨርፑል ሱፐር ፓወሩን ከያዘ ቆይቷል። አንዳንድ ቁጥሮች ያስደነግጣሉ። አሁን ዩናይትድ ደጋፊዎች ላይ ደሰቱበት ይችሉ ይሆናል። ባለፉት 14 የቡድኖቹ የእርስ በእርስ ግንኙነት ማንቸስተር አንዱን ያሸነፈው እንዴት ባላንጣነት ሊሆን ይችላል? እንዴት ደርቢ ሊሆን ይችላል? ብዙውን ጨዋታ ሊቨርፑል እያሸነፈ ነው። ስለዚህ ባላንጣነታቸው የቂም ሊሆን ነው ማለት፣ የሆነ አፕ ኤንድ ዳውን አለ በእግር ኳስ። ማንቸስተር ዩናይትድ በበረታበት ጊዜ ሊቨርፑል ከዛ ተቃራኒ ነበር። ሊቨርፑል ደግሞ እንግዲህ የየርገን ክሎፕ ኤራ በኋላ ወይም ደግሞ ማንቸስተር ፖስት ፈርጉሰን ኤራ በኋላ ሊቨርፑል ገዝፎ ማንቸስተር ዩናይትድ ዝቅ ብሎ ባላንጣነት የሚለውን ስሜት አጥፍቶታል። ብዙዎች አእምሮ አምሮ ውስጥ ያው እንግዲህ ነገ ጨዋታው የሚካሄድበት አንፊልድ ላይ ሰባት ለዜሮ የተጠናቀቀውን ጨዋታ ያስታውሱ ይሆናል። ከዛ ቀድሞ በነበሩ ዓመት ላይ ኮ ሊቨርፑል ደርሶ መልስ 9 ለ0 አሸንፎ ያውቃል። ኦልትራፎርድ ላይ 5 ለ0 አንፊልድ ላይ 4 ለዜሮ እና እሁን ባላንጣነት አለ ወይ? በጣም ይከብዳል። አዎ ማንቸስተር ዩናይትድ በጣም ተንሸራቷል። አደገኛ ጊዜ ውስጥ ነው ያለው። እንግዲህ ስኮትሹ ዴቪድ ሞይስ መጡ፣ ቴናግ ቫን ሃል፣ ጆዜ፣ ኦሌ ሶልሻ፣ እነ ካሪክ ትንሽ ጊዜ ነበራቸው፣ እነ ሩድ ቫኒስትሮይ ከዛ መጨረሻ ደግሞ ወጣቱ ፖርቱጋላዊ ሩቤን ሞሪም መጥቷል። በዚህ ሁሉ መፈራረቅ ውስጥ ያለፉት አስር ሲደመር ዓመታት ማንቸስተር ዩናይትድን ከሊቨርፑል ባላንጣ ብሎ ማንሳት የሚቻል አይመስለኝም። መቀዝቀዙ ዋነኛው ምክንያቱም እሱ ይመስለኛል። ማንቸስተር ዩናይትድ ያድጋል። አዎ መቼ የሚለው ራሱ ይቻላል፣ ሌላ ጥያቄ ነው። ዳግም ወደ ባላንጣነቱ ሊመለሱ ይችሉ ይሆናል። 215ኛ ጨዋታቸው ላይ ሲገኙ እንግዲህ ነገ የትኛውም ቡድን ከማንቸስተር ዩናይትድ ጋር ሲነጻጸር በቁጥር ማንቸስተር ይሻላል፣ ብዙ ባሸነፈ ምክንያቱም እንግዲህ የሰር አሌክስ እነዚያ 26 ዓመታት ማንቸስተር ዩናይትድን የማይወርድ ወደሚመስለው ቦታ ሰቅሎት ነበር። ግን አሁን ሀቁ ማይመስለው የሚለው ቃል ይወጣና ወርዶ አለ በትክክል ና ያን ባላ ንጣነት እና ጠዋለን ማንቸስተር ዩናይትድ የተሻለ የማሸነፍ ቁጥሮች አሉት። ግን ደግሞ ሊቨርፑል ና ማንቸስተር ዩናይትድ ነው ሚዛን ላይ ያስቀምጣ ለማጫወት ለመድፈር በጣም ይቸግራል። የሊቨርፑል ሚዛን ምናልባት ካታጎሪን ተለየ ነው ከነ ማንቸስተር ሲቲ ከነ አርሰናል ጋር ነው እንጂ ማንቸስተር ዩናይትድ አሁን በሚዛን አላማው ምንድን ነው ብለህ ስትጠይቅ የመጡ አሰልጣኝ ሁሉ የሚጠበቅበት ቶፕ ፎር ውስጥ መግባት ነው። ሊቨርፑል ደግሞ አመቱን ሲጀምር ዋንጫ ማሸነፍ ነው። ይሄ የዓላማ ልዩነቱን ይናገራል ና ባላንጣነቱ ተራርቋል። በእኔ እምነት ቀዝቅዟል። በርግጥ ሊመለስ ይችል ይሆናል። ከዛ በኋላ ደግሞ የባላንጣነት ስሜት እንዳይሰማ ጨዋታ አንፊልድ ላይ እንደው ኦልትራፎርድ ላይ እንኳን ቢሆን ቅድም ካነሳሁት ከ14 ጨዋታ አንዱ ነው ያሸነፈው ዩናይትድ። ሁለት ለአንድ ያሸነፈው ኦልትራፎርድ ላይ ነው። ምናልባት እንግዲህ እነ ሳንቾ ጥሩ የነበሩበት የውድድር ዘመን ላይ ማንቸስተር በዛ አጋጣሚ በቴና ኤራ ጊዜ ሁለት ላንድ አሸንፈዋል። ከዛ በኋላ ቡድኑ ለማሸነፍ እየተቸገረ ስለነበረ አሁን አንፊልድ መሆኑ ብቻ ሳይሆን ሊቨርፑልን ለማሸነፍ እየተቸገረ ስለሆነ ታሪክን እያነሳን ከሄድን መግቢያው ያስካሄዳል፣ ግን ያለፉት 13 12 ዓመታት ቡድኖቹ ሚዛን ላይ መቀመጥ ስላልቻሉ ለሊቨርፑል ያደላ ስለሆነ በእርግጠኝነት በተፋለሰ ሚዛን የሚሆን ጨዋታ የሚለው የሚገልጸው አይመስለኝም። መልካም የነገ ጨዋታን አስመልክቶ አሰልጣኞች ምን አሉ? እስኪ በቅርብ ጊዜያት በተለይ በተለያዩ አካባቢዎች የሀገራት ጨዋታ ይኖራሉ። ኢንተርናሽናል ብሬክ ድሮም አለ። በቅርብ ጊዜያት ግን ኢንተርናሽናል ብሬክ ሲኖር ብዙ የሚዲያ ሰው የሚያጓጓው አሰልጣኞች ምን አሉ የሚለው ከጨዋታ ጋር በተያያዘ ሳይሆን ከነዚህ ጉዳቶች ጋር በተያያዘ ብሽሽቁ እንዳለ ሆኖ የበለጠ የጉዳቶቹ ጉዳይ ወሳኝነት አላቸው። ባለሜዳው አርነሽ ሎት ከዚህ ጨዋታ ጋር በተያያዘ አምና የነበረው ጨዋታ ታስታውሱታላችሁ፣ ሁለት ለሁለት ተጠናቋል። በጣም ጥሩ ነበረ፣ የዛ አካል ስለነበርኩ በጣም ደስ ይለኛል። አሁን ግን የተለየ ስሜት ያለው ጨዋታ ነው። ማንቸስተር ዩናይትድ እንደታሰበው ወጣ ገባ ላይ ቢሆንም ጠንካራ ጨዋታ እንደሚሆን እንጠብቃለን የሚል ስሜት ነው ያላቸው። አምና በፍጹም ሳይጠበቅ አንፊልድ ላይ ሁለት ለሁለት ተጠናቆ ነበር ያ ጨዋታ አርነስ ቦቲያን ጨዋታ አስታውሰው፣ ከዛ በኋላ ግን የጉዳቱን ታሪክ ነው የመጡት። ለምሳሌ ለሊቨርፑል ደጋፊ መጥፎ ዜና አሊሰን ቤከር እንደማይሰለፍ አረጋግጠዋል። እርግጥ ነው ጆርጂ ግብ ጠባቂ ማማርዳሽቪሊ የሚባል ጥሩ ግብ ጠባቂ ያላቸው በቫሌንሺያ ፕሩቭን ነበረ። በሊቨርፑል ገና የሚቀረው ነገር አለ፣ ግን ይህን ግብ ጠባቂ የማሰለፍ ግዴታ ውስጥ አለባቸው። ከምንም በላይ እንግዲህ በትናንትናው ፕሬስ ኮንፈረንሳቸው ላይ ለብዙ የሊቨርፑል ደጋፊዎች የልብ የልብ የሰጠው የሪያን ግራቨንቤ ወደ ጨዋታው መመለስና መምጣት፣ እሳቸውም ምናልባት ፕሬስ ኮንፈረንሱን የማግኘት እድል ካላችሁ ደረታቸውን ሞላ አርገው ነፋ አርገው ያወሩት ግራምቤ ማለት ኮምፕሊት ሊፊት ነው ደርሶልኛል የሚል ስሜት ነው ያላቸው። በብሔራዊ ቡድን ጨዋታ ተጎድቶ ስለነበርና አርነስ ሎት ጋር ተከታታይ ሶስት ጨዋታዎች መሸነፍ ጫና እንዳለው አንስተዋል። ግን ከዛ ለማገገም እንደሚጫወቱ ነው ያስቀመጡት። ሩብን አሞሪኝ እንዴት ላስረዳችሁ፣ ማንቸስተር ቤት አንድ አሰልጣኝ አምስት ቆንጆ ጨዋታ ቢያሳልፍ ስድስተኛው ከተበላሸ የታብሎይዶች ፊት ለፊት መነጋገሪያ መሆኑ አይቀርምና እሳቸው ደግሞ አምስት ማሸነፍ አለው። ሁለት ተከታታይ ሊግ ጨዋታ ስላላሸነፉ ጫና ይበረታ ነው እና ካስደነቁኝ ንግግሮቻቸው መካከል ኤቭሪ ጌም ነው ያሉት፣ ወደ ጨዋታ ልገባ በመጣሁበት አጋጣሚ ሁሉ ከነራት ክሊፍ ወይም ከኢኒዮስ ከማንቸስተር ዩናይትድ የበላዮች ቴክስት ይደርሰኛል፣ እና ይሄ ፊል ያደርገዋለሁ። ደስ ይላል፣ እረዳዋለሁ ፕሬዠሩን። ግን ደግሞ ይሄ ቴክስት እኛን እያበረታ ነው፣ አይዞ አለን ማንቸስተር ዩናይትድ ጎል አድርገው የተነሳው ሀያ ሀያ ስምንት ብሎ የተነሳው ሀያ ስምንት የሊግ ዋንጫ ስለማስቸነፍ ነው። ስለዚህ ለሱ ጊዜ እንደሚሰጡት ማረጋገጫ መስጠቱ ምክንያት ያረገ አይነት ንግግር ነው። ትላንትና አሰልጣኙ ያነሱት ቴክስቶች እንለላካለን እናወራለን፣ ጥሩ ስሜት ነው ያለው። በጥሩ ስሜት ይህን ጨዋታ እንገባዋለን። እንጫወት ለማሸነፍ ነው ይህን ጨዋታ የምንጫወተው ብለዋል። ማንቸስተር ዩናይትድ ቤሄድ ሲሆን ጫና እንደሚበረከት እሳቸውም በደንብ ስለሚያውቁ ተደጋጋሚ ያነሱታል። ግን ይሄን ጫና ለማለፍ ምን ማድረግ እንዳለባቸው እንደውም ሁለተኛ ጨዋታ ተከታታይ ያሸንፉ ይሆን የሚል ሀሳብ መጥቶ ደፍሮ መናገር ይከብዳል። አንፊልድ ላይ ግን በተቻለ መጠን አሁን አንዳንድ ጊዜ በተለይ ማንቸስተር ሊጉን ሲጀምር የነበረውና አሁን ላይ ያለውን ስናየው ከሊቨርፑል ጋር በተለይ ሊቨርፑል ሊጉን የጀመረበትና ማንቸስተር ሊጉን ሲጀምሩ የነበሩበትን ወቅታዊ ሁኔታ አይተን ምናልባት አሁን ማንቸስተር ይህን ጨዋታ ቢያሸንፍ ነጥብ ልዩነታቸው አይ ቲንክ ሁለት ይሆናል እና ሩቅ የሚመስለው ነገር ምናልባት ሩቅ ላይሆን ይችላል። እና ሩብን ምናልባት ዲሳካ እንደ አንድ ማንቸስተር ዩናይትድ ደጋፊ ለደጋፊ ልመልስ ወይስ? ሊቨርፑል በጣም አስፈሪ አጀማመር ነበር የጀመረው። በተለይ እነዚህ የመጨረሻ ደቂቃዎች ላይ የሚያስቆጥራቸው ጎሎች በጣም አደገኛ ነበሩ። እንደውም ትሬንዶ ነው የዩናይትድ ደጋፊ የማይወደው ነገር አለ። ምንም ነገር ቢባል ዩናይትድ ደጋፊ በፈርጉሰን መደራደር አይፈልግም። የፈርጉሰን የትኛውም ነገር እንዲነካ አይፈልግም። ኢቨን ፈርጊ ታይም የሚለው ሰዓት እንኳን ወደ ስሎት ታይም ሊሄድ ነው ሲባል ደስተኞች አልነበሩ። ብዙዎች የሆነ ኮንፍሮንቴሽኑን ታየው ነበረ እና ጅምሩ ጥሩ ነበረ። ማንቸስተር ዩናይትድ በተገላቢጦች ጀመረ። ከዛን ሊቨርፑል የቼልሲ ና የፓላስ ተከታታይ ሽንፈት ዛሬ የተቀመጠበት ነጥብ ላይ ያስገኘው ና አምስት ነጥብ እኮ እንደ ርቀት ብዙ ለምሳሌ ሰባተኛ ሳምንት ስድስተኛ ሳምንት ላይ አምስት ነጥብ ብዙ ነው። ግን እንዳልከው ደግሞ ማንቸስተር ዩናይትድ ነገ ምሽት ካሸነፈ ሁለት ይሆናል። በዋንጫው ኮንቴንደርና ላለመውረድ ሲፋለም የነበረው ራሱን ቶፕ ፎር ለማድረግ እየተጫወተ ያለው ቡድን መካከል ሁለት ነጥብ ከሆነ ልዩነቱ፣ ጣቶች አሁን ልክ ሩበን አሞሪም ላይ እንደሚቀሰረው ሁሉ አርኔስሎት ስሎት ላይ መብዛቱ አይቀርም። አዎ ባክ ቱ ባክ አልጠበቅም። ወይም ደግሞ ዲፌንዲንግ ሻምፒዮን ነው ሊቨርፑል። አምና አሸንፈዋል። ማንም ያልጠበቀው ነበረ። በተለይ እስከ 25 26 ዓመት የሚጠበቅ አልነበረም። ከዛ በኋላ ሊቨርፑል ዋንጫውን አሳካ። አርኔ ስሎት ግዳጅ የለባቸው፣ ግን የሚያስገድድ ነገር አለባቸው። ከ400 ሚሊዮን ዩሮ በላይ አውጥተው ነው የመጡት እና እንዳልከው ከ400 ሚሊዮን ዩሮ በላይ ያወጣ ቡድን ፍሎሪያን ቨርትዝን ኬርኬዝን ፍሪምፖንግን ኢዛቅን እንደዚህ አይነት በጣም የገዘፉ ስሞችን አስፈርመው ነገ ተሸንፎ ከደካማው ማንቸስተር ዩናይትድ ጋ ሁለት ከሆነ ለሩግናሞ ለአርነስሎት ፈተናው በጣም የበዛ ነው የሚሆነው እና መፈራረቁ ነው የሚያሳየው። ልክ ነህ ግን ነገ ቦርነማውዝ መውዝ ከሁሉም ከፍሎ ሊቀመጥ ይችላል። ማንቸስተር ሲቲ ከመጀመሪያው ድሉ በኋላ ሁለት መንገራገጫዎች መጡበትና ድጋሚ ወጥ የሆነ አቋሙን ለማሳየት የሞከረ ነው እና እስከ 15ኛው እስከ 20ኛው ሳምንት ይሄ ቡድን እዚህ ጋ ነው ብለህ ለመናገር መድፈር አትችልም ፕሪሚየር ሊጉ ላይ በዛ አንጻር መታየት ይችላል። መልካም ነው እንግዲህ። ቀደም ሲል ስሎት ስግራቤን ቤት ስለሚሰለፍ ብቻ ደረታቸውን ነፍተው ያልከን ነበረና እስኪ ከማንቸስተርና ከሊቨርፑል ከጨዋታቸው ውጭ እንመልከተውና እንደው ሊቨርፑል ጣሪያውን አስተካክሎ ግን መሰረቱ ላይ ያልተሰራ ቤት ይመስላል ይባላል እና እንደው ተከላካይ መስመሩንም ክፍተት አለበት ይባላል። አላጠናከርም እና ይህ የተከላካይ መስመር ክፍተት ውስጥ ከአሁን ምን ዋጋ አስከፈለው፣ አሁንስ ደግሞ በቀጣይ እንዴት ያስተካክለው ይሆን የሚለውን እስኪ እናውራበት። መግቢያው በጣም ነው የምታምረው፣ ጣሪያው ተስተካክለው የሆነ ሰው መልኩ በጣም ያምርና ከውስጥ የተቀደደ ነገር ለብሶ ምናምን ሊወጣ ይችላል። ሊቨርፑል እንደዛ ነው የሆነው። ኋላውና ፊቱ በጣም ተራርጓል። አደሴም ታይም ግን አንድ ማያስማማ ነጠብ አለ። ፊቱን በሚገባው ደረጃ ፕሮዳክቲቭ ሆኖ ጎሎችን እያስቆጠረ አይደለም። አሌክዛንደር ዛክ ሲመጣ ሁጎ ኪቲኬ ሲመጣ ሞሳላ ያለፉት ዓመታት የነበረው ከፍታ በጎሉ ላይም አበርክቷቸው እ ቀንሷል ግን እንዳልሹው ኋላው በጣም ተጎርቶበታል መጎዳቶች ያለን ቨርጅል ቫንዳይክ ቡድኑ በቼልሲ ከተሸነፈ በኋላ እኔ መጀመሪያም ተናግሬ ነበረ ይሄ ቡድን ተከላካይ ያስፈልገው ነበረ ይሄ ጊዜ እንደሚመጣ እናውቅ ነበር፣ ተናግረን ነበር ብለዋልና ማርክ ጌ የሚባል እንግሊዛዊ ተጫዋችን ለማስፈራም ከጫፍ ደርሶ መጨረሻ የፔፐር ኳሊፊኬሽን ጉዳዮች ነው ሳይሳኩ ቀርቶ ዝውውር። እርግጥ ነው ኦሌ ግላስነር የፓላታ አሰልጣኝ ዝውውር እንዳይሆን አድርገውታል። ግን ኋላ ክፍሉ ልክ አይደለም። ልክ አለመሆኑ ነው አርኔ ስሎትን ደረታቸው እንዲነኩ ያደረጋቸው። ልክ አለመሆኑ ሳይሆን ደረታቸውን ከፍ እንዲያደርጉ ያደረገው ሪያን ግራቨንቤ ከሌለ፣ ጭራሽ ኋላ ክፍሉ ባዶ ይሆናል። በኮናቴ ወቅት አቋም የሊቨርፑል ደጋፊዎች ደስተኛ አይደሉም። ያ ስሙ በጣም የሚያስፈራው ሞገሱ ደስ የሚለው ቨርጅል ቫን ዳይክ በትክክል መውረድ እያየንበት ነው። ከዛ በኋላ ቡድኑ ሁለት ያመጣቸው የመስመር ተከላካዮች በሚገባ እየተጫወቱ አለ የሚለው ስኬር ኬዝን ፍሪምፖንግ እንደውም በሜክሽፍት ዶሚኒክ ሶቦዝ ላይ የሚባል ተጫዋቻቸው ቀኝ ላይ ሄዶ ሲጫወት ብዙ ጊዜ እያስተዋል ነውና፣ ተከላካይ ዲፓርትመንቱ በጣም ክፍተት አለበት። ያንን ለመሙላት ነው የሚቸገሩት። እንደውም ቅድም ካላነሳውት አሰልጣኙ ሲያነሱ ትልቁ ችግራችን እኮ ሴት ፒስ ነው ብለዋል። ከተቆጠረብን ዘጠኝ ጎል አራቱ የገባብን በዛ ነው። ከእኛ በላይ በአንድ ነጥብ የተቀመጠው አርሰናል ስልሳ በመቶውን ጎል ያስቆጠረው ከቆመ ኳስ፣ ይሄ ደግሞ የእኛ የመከላከል ችግር ነው ብለዋል። ይሄ ማለት አንደኛ ዲፌንሲቭ ኦርጋናይዜሽኑ ምን ያክል ልክ እንዳልሆነ ማሳያ እንዴት ባላንስ አድርገው ይቀጥሉታል ምናልባት አልባት ጥር የዝውውር መስኮት መምጣት አለበት ጆቫኒ ሊዮኒ የሚባል ወጣት ተጫዋች አምጥቷል ከፓርማ ፕሮሚሲንግ ታለንት ነው በጎልደን ቦይ ዝርዝር ውስጥ ተካቷል ግን ደግሞ አደገኛ እንግዲህ በእግር ኳስ ተጫዋች ኤስኤል የሚባል አደገኛ ጉዳት አለ እሱ ጉዳት ስለገጠመው ይህን ተጫዋች አያገኙም ና ያላቸውን ተከላካዮች እየሰፋፉ ጥር ነው መጠበቅ የሚችሉት እንጂ ሊቨርፑል ሚዛኑ እንደተዛባ መቀጠሉ አይቀርም የኔገናውን አንድ ትልቅ ጥያቄ፣ ሊቨርፑል ተከላካይ ክፍሉ ብቻ ነው ወይ የሳሳ? ቅድም ያልሺው ፊቱ ማማሩም ፊቱ ላይ ሸብሸብ ይገለጣል። አዎ ብጉሮች ይበስተዋል። መሸብሸብ ቫንዳይክ ላይም ጫናዎች ይበዛሉ ብዬ አስባለሁ። የኔዘርላንድ ብሔራዊ ቡድን ከቀደሙ ማነቶች መካከል አንደኛው ቨርጅል ቫንዳይክ እንደ ድሮ አይደለም። የመሪነት ክብሩ ይሄን ያነሰው በሊቨርፑል ሳይሆን በኔዘርላንድ ብሔራዊ ቡድን ጨዋታዎች ነው። ማሀገሩ እና ስታስቢው ሜክ ሴንስ። በቃ ቨርጅል ቫንዳይክ የሆኑ መውረዶች አሉበትና የተከላካይ ዲፓርትመንቱን የሚመራው ጀነራል ጥሩ ካልሆነ አጠገቡ ያሉ ሰዎች ቢንገራገጩ አይገርምም። እና ቫንዳይክ በጥራት መመለስ አለበት። ኮናቴ ልቡ የሸፈተ ተጫዋች ነው፣ ሪያል ማድሪድ ጋር በመያያዙ እሱ በትክክል በጥሩ ትኩረት መጫወት አለበት። እነዚህ ነገሮች የማይመጡ ከሆነ በእርግጥ የውድድር ዘመኑ ሲጀመርም ሊቨርፑልን የዋንጫ ተገዳዳሪ ያላረኩት ማንቸስተር ሲቲ ካርሰናል መስሎ የነበረው ያው ሲቲ የሆነ ሰዓት አሳፈረኝ ነው ተመልሶ መጣ እንጂ እንጂ ሊቨርፑል በዚህ የተከላካይ ዲፓርትመንት እስከ ጥር ደረጃው ሰባተኛ ስድስተኛ ቢደርስ በፍጹም ሰርፕራይዝ ሊሆን አይችል። ወደ ማንቸስተር ዩናይትድ እንመለስ። ሰንደርላንድ ድል በኋላ ነው ወደዚህ ጨዋታ ወደ አንፊልድ የሚሄደው ማንቸስተር ዩናይትድ። ልክ ሊቨርፑል ላይ ተከላካይ ክፍሉን ስናነሳ እንደቆየ ነው ሁሉ የአሞሪም ቡድን ደግሞ የአማካይ ቦታው አሁንም ብዙ ትችቶችን የሚያስተናግድ ነው። የመሀል ሜዳ ጨዋታው እንዴት ታየዋለህ በዚህ ጨዋታ? አንድ ነገር ላንሳዚ ማንቸስተር ዩናይትድ እንዳለመታደል ሆኖ ብርቱ ሆኖ ጨዋታውን ጨርሶ ሲያሸንፍ ኢንተርናሽናል ብሬክ ይመጣበታል። ማንቸስተር ዩናይትድ ተንገራቅጮን ቢሆን በርንሊን አሸነፈ፣ ኢንተርናሽናል ብሬክ መጣበት። ከዛ በኋላ ደግሞ ከሰንደርላንድ ጋር በጣም በጥራት ተጫወተና አሸነፈ፣ ኢንተርናሽናል ብሬክ መጣበት እና እርግማን ነው እንዲህ ብላችሁ ታስባላችሁ። ልክ ቡድኑ ጥሩ ሲያሸንፍ ብሬኩ እየመጣበት ተከታታይ አለማሸነፉ ነው። ማንቸስተር ዩናይትድ ሰንደርላንድን አሸንፏል። በጥራት ጥሩ ነው። የመሀል ሚዛኑ ግን በፍጹም ሊጠበቅ ይችላል። በፍጹም በቃ አይሆንም፣ አይሆንም ስንል ይሄ ፋክት ነው። ካዝሚሮ እድሜው ገፍቷል። ቲፒካል ስድስት ቁጥር ነው የተጨበጨበለት አምስት የአውሮፓ ቻምፒንስ ሊግ ያሸነፈ ተጫዋች ነው። ግን የማንቸስተር ዩናይትድ የነፍሰ አድንቀል ላይ መድረስ አይችልም። ከዛ በኋላ ደግሞ ብሩኖ ፈርናንዴዝ የሚባለው ካራክተር እኔ በግሌ የሚያሳዝነኝ ተጫዋች ባለፉት ሁለት የፖርቱጋል ብሔራዊ ቡድን ጨዋታ ላይ ብሩኖ ፈርናንዴዝ ቲፒካል አስር ቁጥር ሆኖ ይጫወት ፣ ልክ ወደ ማንቸስተር ዩናይትድ ሲመጣ ደብል ፒቮቱን የሚያጣምር ስምንት ቁጥር ሚና ያለው ለስድስት ቁጥር ቀርቦ የሚጫወት ነው። ይሄ ራሱን ችሎ ትኩረቱን ያሳጣው ላይ ተጫዋች፣ ከዛ የራሱ አለመረጋጋት የራሱ በርካታ ችግሮች እንዳሉ ሆኖ ፈርናንዴዝ ጋርና ማንቸስተር ዩናይትድ በዚህ መሀል ክፍል አይደለም ሊቨርፑልን፣ ታች ያሉ ቡድኖችን መቋቋም የሚያስችል አቅም የለው። ለዚህ በሰንደርላንድ አማካይ ክፍል ተበልጧል፣ በብሬንፎርድ በጄቴክ በነበረው ጨዋታ ላይ ተበልጧልና አማካይ ክፍሉ የተቋቋመ ይወጣል የሚል እምነት የለኝም ነው ግን ደግሞ እየሰፋፉት ይወጣሉ። አንዳንዴ ደግሞ በእግር ኳስ የሚገርመኝ ኡጋርት የሚባለው ተጫዋች እንዴት ነው ፕሮፌሽናል ተጫዋች የሆነው በምን አይነት የስልጠና መንገድ አልፎ ነው የሚለው ነገር ራሱ ራሱ ይችላል። ለዛ ነው ማንቸስተር ዩናይትድ ከባሌባ፣ ከዎርተን፣ ከአንደርሰን በተለያየ አጋጣሚ ስሙ የሚያያዘው አማካይ ክፍሉ ተቋቁሞ ይወጣል የሚል እምነት አሁንም የለኝ በሊቨርፑል ጨዋታ ብቻ ሳይሆን ሙሉ ነው የውድድር ዘመኑን ጀምር። ስለ ተጠባቂ ጨዋታዎች ተጫዋቾች ስ ምንትላለን ማን ይጠበቃል? ከዚህ ጋር እንደ አያይዘ አሞሬም ከስበት ጋር እንግዲህ ስለ ታክቲካዊ ፍልሚያቸው እስኪ ንገረን። ከዚህ ጨዋታ ምን ይጠበቃል? ያሰላለፋቸውን፣ ታክቲካቸውን በምን መልኩ ነው ሊገቡ የሚችሉት ብለ ታስባለ? እሺ ተራ በተራ ላንሳቸው። ያው አሰልጣኞቹ በእድሜ ገዘፍ ስለሚሉ እነሱን ላስቀድም። ታክቲካዊ ጉዳይ ያው ተደጋጋሚ ተብሏል። ሩበን አሞሪም አይደለም ሰር ጂም ራትክሊፍ ቀርተው የቫቲካኑ ፖፕ ቢመጡ ሀሳቤን አልቀይርም ስላሉ በቃ ምንም የሚቀይር ነገር የለም። ሶስት አራት ሶስቱ ወይም ሶስት አራት ሁለት አንድ የሚለው ቅርጽ ይጠበቃል። አርነሽ ስሎት በሜክሽፍት ሶቦዝ ላይን ቀኝ ላይ ካላመጡት በስተቀር ቢያመጡትም የቡድኑ አራት ሶስት ሶስት ቅርጽ ሊጠበቅ ይችል ይሆናል። አንዳንድ ጨዋታው ላይ የሆነ የሆነ ነገር ይሞክሩ ነበረ። ለመሞከር እድል ይሰጣል ውድድር። አንዳንድ ከባድ ባልሆኑ ፊክስቸሮች ላይ ግን በሞከሩበት አጋጣሚ ለምሳሌ ቡድኑ አራት አራት ሁለት ዳይመንድ ለማድረግ ፍሎሪያን ቨርትስ የሚባል ተጫዋችን ከሌቨርኩሰን አምጥተዋል። በጣም ውድ ሂሳብ ነው ያወጡበት። የሚፈለገውን አበርክቶ እየሰጠ ስላልሆነ ወይም ደግሞ እስካሁን እንዲያውም ዜሮ ዜሮ ሰባት የሚል ስም ሰጥተውታል። ዜሮ አሲስት፣ ዜሮ ጎል ግን ሰባት ጨዋታ ለማለት ነው ዜሮ ዜሮ ሰባት ያሉት ና ለዚህ ውድ ተጫዋች እሳቸው እሱ ለመንከባከብ የሚያደርጉት ጥረት ውስጥ ለምሳሌ አስር ቁጥር አድርገው ያስጀምሩታል ከሁለት አማካዮች ፊት ለፊት አንዳንዴ ደግሞ ኮዲ ጋክፖን ያስቀምጡትና ወይ ኪቲኬ አይኖር ይቀርና ከግራ ያስነሱታል። ይሄ በጨዋታ ላይ እንደዚህ አይነት የሆኑ ንጥቦች እንጠብቃለን በጨዋታው ሂደት ላይ ግን የትኛው ባትሎች በታክቲክ ሊበረቱ ይችላሉ። ከዛ በኋላ መሀል ላይ ማንቸስተር ዩናይትድ ባትል ውስጥ ሊገባ አይችልም። ማትሹን ጦርነት ማትሹን ትግል ተሸንፎ ነው የሚጀምረ ግድ ነው አደለም። አንፊልድ ላይ ጨዋታ ኦልትራፎርድ ላይ እንኳን ቢሆን የሊቨርፑል አማካኝ ክፍል እንደው በጣም የበረታ የጠነከረ እንኳን ቢሆን ለማንቸስተር ዩናይትድ አማካኝ ክፍል በጣም ለልሀያ ነው፣ እርስ አብሮ ሊሄድ አይችልም። ስለዚህ ማንቸስተር ዩናይትድ የበረታው አቅሙ ኮዩ ነው። ለምሳሌ አማድ ዲያሎን ከዊንግ ባክ አስነስቶ ብሪያኑን ቡሙ የሚባለውን ተጫዋቹን ከቀኝ ማጥቃት ሚና የሚያስነሳ ከሆነ የሚሎስ ኬርኬዝ እና ጋክፖ ወይም ፍሎሪያን ቨርትስ ወይም ኢኪቲክ የሚገኙበት የሊቨርፑል የግራ ኮሪደር የጨዋታው በጣም ፍትጊያም ይበዛበት ቦታ ሊሆን ይችላል። አደሰም ታይም ደግሞ የሊቨርፑል ደካማ ጎን ወይም ሚሊ ዊክ ሊንኩ የቀኝ ተከላካይ ነው። ቀኝ ተከላካይ ሊቨርፑል ለረዥም ዓመታት ባርኖን ልም ጊዜ ይሰቃይ ነበር። ብራድሊን እንደዛ ምርጥ ተከላካይ ላይሆን ይችላል። ፍሪምፖንግም ሞር ኦፌንሲቭ እንጂ በመከላከል ኤሌመንቶች ጥሩ ነው የምትይው ተከላካይ ስላልሆነ መጥፎ ነው ሳይሆን ጥሩ ነው የሚባል ተከላካይ ስላልሆነ ሁለቱ ኮሪደሮች ለማንቸስተር ዩናይትድ ብቻ ሊወስዱ ይችላሉ ማለት። ሞሳላ የሚባል ካራክተር ደግሞ ማንነት አለ። ማንቸስተር ላይ ጎል ማስቆጠር የሚቀነው ከምንም ነገር በላይ ብላ እሱ የሆነም ጥያቄ አንድ ላይ ሊሄድበት ነው። አሁን ተጫዋቾቹ ከሚ በዚህ ታክቲክ ትግያ ውስጥ ከምንጠብቃቸው ተጫዋቾች መካከል አንደኛው ሞሳላ። አሁን በጣም ቀሽም የሆነ ውድድር ዘመን እያሳለፈ ነው። ጅምሩ ተበላሽቶበታል። አርኖስሎት አምና የጨረሽምበት መጨረሻ ላይ የነበረው ፔሳችን አሁን መጥቷል። መጨረሻ ላይ ጥሩ አልነበረም፣ አሁንም ያ ስሜት አለ ሲሉ አንደኛው ጎል ማስቆጠር ነው። ቡድኑ ጎል ሳያስቆጥር ሲቀር መጀመሪያ የሚነሳው ሞሳላ ነው ልክ የውድድር ዘመኑ ሲጀምር ሞሳላህ ሁላችንም ጭንቅላት ውስጥ 25 ጎል አለው በሁሉም ውድድር የተረጋገጠ። ዘንድሮ ግን ያንስ ለማሳካቱ የሚያጠራጥር ሂደት ነው ያለው። ግን ከማንቸስተር ዩናይትድ ጋር በጣም የሚበረታ ተጫዋች ነው። ሎሚንስ ገብቶ ይጫወታል ወይስ ባይንዲር? አሙሪም እራሳቸው አለዚህ እዚህ ቡድን ውስጥ ፒተር ሹማይክል የለም። ሁሌ ቤስት መሆኑ የሚያረጋግጥ ግብ ጠባቂ ይሏል። ስለዚህ ነገ የዩናይትድ ደጋፊ ይጠብቅ። አዲሱ ግብ ጠባቂ ሎሚንስ ላይጮት ይችላል፣ ባይንዲር ሊገባ ይችላል። ስለዚህ ሳላህ ከግብ ጠባቂዎቹ ጋር አሌክዛንደር ይዛቅ የ ፕሪሲዝን ጊዜውን ጨርሷል። አሁን ምርጡ ይሄ ሌቭል አፕ ያደረገውን ይዛ ግን ታገኙታላችሁ ብሏል አርኔሶ። ስለዚህ የሊቨርፑል የፊት መስመር ከማንቸስተር ዩናይትድ ኋላ ክፍል ጋር ሁልጊዜም ተንታኞች በዚህ ምዕራፍ ከመጡ በኋላ እንዲገምቱ ዕድል እንሰጣለን። ማንቸስተር ዩናይትድ ከሊቨርፑል፣ ሀብታሙ አበራ ገምት። ይሄ የትንተና ሰዓት ሳይሆን የፈተና ወቅት። ያው ጥሩ ጨዋታ ጠብቃለሁ፣ ግን በግርድቱ ግድ መምረጥ ካለብኝ ለሊቨርፑል አይደላለሁ። ባለሜዳ ነው የተሻለ አቋም ላይ ነው ያለው። አምስት የነጥብ ልዩነት አለ። ሁለቱ የተሸነፋቸው ጨዋታዎች ላይ ማሸነፍ የሚችልበትም አጋጣሚዎች ከእጁ የራቁ አልነበሩም እና ለማንቸስተር ዩናይትድ ምርጡ ውጤት ከዚህ ሜዳ አቻ ነው የሚልነት አለ ማስገን ማንቸስተር ዩናይትድ ካሸነፈ ግን እኔ እንደ ኃጢአተኛ እንዳታሩሩ አለም ለተመስገን ለማንኛው፣ ችግር የለውም። ድንገት ከሆነ ሊቨርፑል በምን ያክል ጎል ያሸንፍ ይችላል የሚለው ሊጠበቅ ይችላል። ግን ሊቨርፑልም ሳስቶስ ለመጣ